እንዴት ነሽ? መዋሬ ደህና ናችሁ? ተሻለሽ? እናቴ ተይ። ትክክል ሃይማኖት ተው፣ ሃይማኖት ተው። ሰውን ማምለክ ጀምረዋል። ጅሎች ፕሮፋይላቸውን ሀይ እንትና በቃ ከአባ ከአባ አድርገው አሽሙር ጥፈው የማንተው የብሮኬን እንትን

ሙስሊምና ህዳ ዘቀዘቀች ያችኛቱ ደሞ የነሱን እንትን ውስጥያ ማለት ነው። ኦኬ አሽሙር ጻፉና ያን አሽሙር ነው ዘቀዘቀች። እሷ ከእናንት ነው ከእና ቤቷዋከባውን ቤቱን ሙሉ የነሱ ባንድ አርጋ ነው አሽሙሩ ማ ላይ ነው የምጽፈው? ከብሩክ ነው ለሀይሜ ነው አሽሙር ለማን ነው የምጽፈው ስቶር ስቶሪ የሃይሜ ናቸው መሰለኝ። እኔ ያህን መሰለኝ የሃይሜ ናቸው መሰለኝ የጻፉት። ያችን የደረቋ ደግሞ ትንሹ ደረቅ የብሮኬ ነ ወስዳ ወሰ ወስዳ ዘቀዘቀች። ከዛ ካባ ዘቀዘቁ ዋይ ዋይ! አየሽ፣ በህሌ እኮ ነው ነዚኞቹ ሃይሜን ያመልካሉ። ያችን ያዙ ደግሞ ብሮኬን ታመልካለ ማለት ነው። እንግዲህ ሃይማኖት ምንድን ነው አክራ ማጣት። በጣም ይደብራል። ወላ ላዚ ዳህና ስራ ቢሰሩ ምን አለበት? እናንተ አስብላ ምን ሸይጣ ረጅብ የሆነ ትላንትና የሆነ ልጅ ማለት ታቢበ የረገመች ነበረ እንደዚህ ምዘቀዘቁ ከናውሩታ ለእነሱም እኮ ዳና ነገር የሰሩ አደለም። ምን ሆነች ነው አንቺ? ዳና ነገር ቢሆን እኮ አሪፍ ነበረ ላይ ምና ለብሩክ ራሱ እኮ

እናንተ እንደዚህ እኮ ነው በቃ የቀራቸው አመለኩት። ታዲያ ምን ያደርጉ? እነሱ ያመለኩት የተነገርኩት የጅል

እኛን የሚሳቡን ወደ ወደነሱ ትክክለኛ ሃይማኖተኛ የገባቸው ሰው ከሆኑ እኛን ከዚህ ሙድ ያስወጡን ኑ ወደ እኛ ቁርአን ቀሩ ኑ ይበሉን ያስተካክሉን እንጂ አንቺ እዛ ሃይማኖሽን ተከለለሽ ፕሮፋይል ከላይ ልብሱ ሃይማኖት አደረገሽ በውስጥሽ ተንኮለምድ ነው የምትሰሩ። ከእነሱን ያልሻሉም እንዴ ቁርአን ቦታ አልገኝም እኔ እንትን አለ በፊት ላይ ጁማ ጁማ ሁሉ ላይ ቁርአን ክፍት ነበር። አሁን ላይ ግን ውሎ ስለሚያስጠላ እንደነሱ ባይበስብኝም

እኔማ ቪዲዮ ሰርቻለሁ፣ አይተውታል ቪዲዮ ሰርቻለሁኝ። ከዚህ በላይ ምን አለ? ሃይማኖት የእናቴ ልጅ ቢመጣ ማለት ነው። የእናቴ ልጅ ወንድሜ ብመጣ ቢመጣ ማለት ነው። አልሰማችሁም? ሃይማኖት እኔ ጨረቃ ፋሚሊ በአንድ ጨረቃ ፋሚሊ የሚባለው እንዲያስተላችሁ ማንንም አልሰማ ራክሽ ማንም ሆንኝንም እናን እንወዳቸዋለን ሞትላቸዋለን ብላችሁ የዘቀዘቃችዋቸው ብላችሁ ሃይማኖት የምዘቀዙበ አባቢት ነራ ውዙ ብላ ምን ሸይጣን ውላ ሀይ ምና ብሮከር እኮ ነው ትላንትና የመጡ እንትን እንትን ላይ ምንድን ነው ሃይማኖት እና ሃይ እና ለብሮከር፣ ስለክብር ይጨነቃሉ፣ ስለመብቶች ይጨነቃሉ። ዩቲዩብ ቻናል ከፍተው የመጡት ቢዝነስ ሊሰሩ እንጂ ስለ መብታቸውና እኮ ስለ ክብራቸው ሊጨነቁ ወይም ስለያወሩ አይደለም። እዚህ ጋር እኮ ሶሻል ሚዲያ ላይ መጥቶ የሶሻል ሚዲያ ህዝብ መብታችንን፣ ክብሩልን፣ ክብራችንን ጠብቁ ሊሉን እኮ አደለ፣ የሚመጡ ገንዘብ፣ ገንዘብ ቪዲዮ ነበር የሚጠፉ እንዴ? የፈልጉትን እሱ ገንዘብ እስከሰሩ ድረስ የፈልጉትን ሆኑ ይስሩ። አንዷ ምን ምን አለች መሰለች? ትናንትና በድምፅ ሰርቶባት ያገኘዋት በድምፅ አንተ ላይ ያስናካት፣ አንተን ያስናካት ን ምን አድርጎ ነው ያስናቃት? ትናንትና ደግሞ ቪዲዮ አለ እንደ ደግሞ አረ እኔ በድምፅ ተሰርቶባት ነው ያገኘው ድምፅ በሌላ ትላንት ወዳ ነው መሰለኝ። አንተን ምን ምንድ ያስንቃታል? እሷስ ምን ብላ እሱን ታስንቀዋለች?